እሺ ዛሬ ጠር ያለች መልእክት ለማስተላለፍ ፈልጌ ነው። ምናልባት ጊዜያችን አሁን ያለንበት የትግላችን ደረጃ እጅግ በጣም ወሳኝ ሰዓት ላይ ስለሆነ አንድ ለመጠለፍ በሌላ መንገድ ደግሞ ለማሸነፍ ያለበት ደረጃ እጅግ በጣም ወሳኝ ወሳኝ መስመር ላይ ስለደረሰ እንደ የመጨረሻ መልእክት ለማስተላለፍ ፈልጌ ነው። ይህም መልእክት የምንድነው አንድነትን በተመለከተ ነው። አማራ አንድ የመሆን ግዴታው አሁን ያለበት ሁኔታ ስለሆነ በውጭም ያሉት በፋኖ አደረጃጀትም ያለው በሀገር ውስጥም ያለው ሁሉም እንደ ሚዲያም እንደ ኤሊቶችም ሁሉም በሚያውቁት በተሰለፉበት ደረጃ የአማራን ሕዝብ ግፍ በመረዳት ስለ አንድነት ወሳኝ የሆነ ንግግሮችን የምናደርግበት ንግግር ብቻ ሳይሆን ደግሞ ተግባራዊ መልስ የምንሰጥበት ጊዜ ስለሆነ ሁላችንም ስለ አንድነት ጠንከር ያለ ማስተላለፍ ያለብን መልእክት እንድናስተላለፍ ስለሚያስፈልገን እንደ አንድ ግለሰብም፣ እንደ አንድ ሕዝብ መምሪያም እንደ ተቋምም ሁላችንም የአማራ ፋኖ ወሎ ቤት፣ አማራ ጠቅላይ ግዛት ሁሉም ለአንድነት ዝግጁ መሆኑን በመረዳት ሌላውም በጎንደርም፣ በሸዋም፣ በጎጃምም ያለው ሁሉም አጠቃላይ ስለ አንድነት ትኩረት አድርገን የመጨረሻው ነው። የመጨረሻውን ወደፊት የሚመጣው የሁሉም አቀፍ የሆነ ትግላችንን ባጭር ጊዜ ለመቋጨት ሁላችንም ዝግጁ እንድንሆን እንፈልጋለሁ። ምናልባት ይህን አንድነት ለምንድነው አንድ እንዳንሆን የሚያደረገን የሚለውን መሰረታዊ ጉዳይ ላንሳና ሀሳቤን እንጠቀልላለሁ ማለት ነው። አንድ እንዳንሆን ያደረገን ነገር ምንድን ነው? ምናልባት ስርዓቱ አንድ እንዳንሆን ይፈልጋል። ከዚህ በፊትም ለአርባና ለሀምሳ ለስልሳ ዓመታት የነበሩት ገዥ ስርዓቶች ወይም ደግሞ አምባገነናዊ ስርዓት ወይም ህዝብ ጠል ሊሆነው አማራ ጠል ሊሆነው የአማራ ህዝብ አንድ እንዳይሆንና እንዲከፋፈል ሲሰሩብን የነበረ እንደሆነ ይታወቃል። ስለዚህ አሁንም አንድ እንዳንሆን የሚያደርገን ምንድነው ከተባለ አንደኛ የአገዛዙ እጅ ያለበት መሆኑ እንዲታወቅ ለማለት ፈልጌ፣ ሁለተኛ የአማራ አንድነት ከተመሰረተ የአማራ ጠንካራ የሆነ አደረጃጀት ከኖሮ ስርዓቱን እንደሚያልቅለት ስለሚያውቅ እጁን አስገብቶ እርስ በርሳችን እንድንከፋፈል እያደረገ ሌላ ተልዕኮ እየሰጠ በጥቅማ ጥቅም በዝና፣ እንዲሁም ደግሞ በአላማ ልዩነት ለማስመሰል እየተሞከረ ያለበት ሁኔታ ነው ያለው። ነገር ግን እንደኛ አደረጃጀት እንደ አማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ አደረጃጀት ለሁሉም ነገር ዝግጁ ነን አንድ ለመሆን። ለዛ ያስገደደን ነገር ምንድን ነው ከተባለ ደግሞ መነሻችንን እናውቀዋለን መዳረሻችንን እናውቀዋለን፣ ወይም ግባችንን ማለት ነው። ሌላ ትርጉም የለው። ሂደታችን ደግሞ የአማራ ፋኖ ሁሉም አደረጃጀቶች ለዚህ ህዝብ ለዚህ ለተገፋ ህዝብ ስርዓት መሰረት ተደርጎ እየተገደለ ያለው ህዝብ አጠቃላይ ስለሚፈልገው ህዝቡ ስለሚፈልገው ለዚህ ህዝብ መሞት አለብን ብሎ የተነሳው ደግሞ ፋኖ አባላት ስለሆነ ሁላችንም በአንድነት እንድንታገል የሚል መልእክት ነው። ሌላው አንድ እንዳንሆነ ከሚያደርጉን ውስጥ መነሻችን ተመሳሳይ ነው፣ በስም እንድንጠራ ወይም ደግሞ ምክንያቶችን እየዘረዘር ይሄ ነው የአማራ ትግል መነሻ እያልን ግባችን ላይ ወይም ደግሞ ጠላት እንዳይ እንዳንደመሰሰው ወይም ለመጨረሻ ስርዓት ነቀል የሆነ ለውጥ እንዳናመጣ ለማድረግ በዓላማ ወይም ደግሞ ከጀርባ ያዘልናቸው ሰዎች እየከፋፈሉ እነሱ በሚሞሽሩት ወይም በሚሾፍሩት ጭፍርና አላማቸውን እየለያዩ ልንበጣጠስ የሚያደርጉ አካላቶች አሉ። ከነዚህ መቆጠብ ያስፈልጋል። ሌላው ተጨማሪው ሚዲያው ምናልባት የአማራ ትግል ከተጠናቀቀ ህዝቡ እንደማይከታተልለት የራሱ ሚዲያ እንደማይከታተልለት ስለሚያውቅ የአማራን ህዝብ ትግል ለመነጣጠልና ግለሰብ ላይ ለማንጠልጠል ይፈለጋል። ያ ሆነ ማለት ግለሰብ ላይ ተንጠለጠለ ማለት ደግሞ እንዲከፋፈሉ የሚያደርጉ ግላዊ ጥላቻ እንዲኖር ለምንን ያልታወቁም የሚል ስሜት ውስጥ እንዲገቡ ያደርጋል። በዚህ አጋጣሚ የአማራ ህዝብ ትግል ከተቋጨባቸው የእነሱ ሚዲያ ገቢያቸው እንዲቋጭ እንዲያጥርባቸው ወይም ደግሞ ማንም ህዝብ የትኛውም አደረጃጀት የአማራ ህዝብ በተለይ እንደማይከታተላቸው ስለሚያውቁ የአማራን ትግል መባባስ ወይም ደግሞ መከራ እንዲበዛ ያደርጋሉ ማለት ነው። እነዚህ ሰዎች ሌላው ጉዳይ ነው። ወሳኙ ነገር ግን ወደ ውስጣችን መተንፈስ ያስፈልጋል። አደረጃጀታችንን መገምገም ያስፈልጋል። አመራሩን ድርጅትንና ግለሰብን ለይቶ ማወቅ ያስፈልጋል። ከግለሰብም በላይ ከድርጅት ከተቋምም በላይ የእኛን ትግል መሰረት ያደረገው የአማራ ህዝብ ትልቁን ሰፊውን ድርሻ የሚይዘው ህዝባችን ስለሆነ የህዝባችን ስሜት ምንድን ነው የሚለውን ወደ ውስጥ ተንፍሰን ወደ ውስጥ ገምግመን ማስተካከል መቻል አለብን። ከወደኛም በኩል ዝግጁ ነን። ወደዛም ሄዶ ያንኛውም አካል ወደዚህ መጥቶ በመነጋገር በሐሳብ የጋራ ሀሳብ በመስጠት በመነጋገር ችግራችንን ፈተን ይህን መከራ የበዛበትን ህዝብ ነጻነቱን በአጭር ጊዜ ማሳየት ወይም ማረጋገጥ መቻል አለብን። ሌላውን ችግራችንን ግን ጎን በጎን እየተነጋገር ጠላት ላይ ደግሞ የበረታውን ክንዳችንን በማሳረፍ አንድነታችንን ባጭር ጊዜ ይፋ ማድረግ አለበት።